እንደምን ዋላችሁ አላረፍድኩም ትራንስፖርት አጥቼ ትንሽ ተጉላለሁ ዋናው መምጣቱ ነው እስኪ እንዴ አንተ ምኑን ተርፈሃል ምንድነው በፊት እንግዲህ ጎጫጭራው አይ ዝም ብሎ ነው ማጥፌ ኧረ ወዲያ ይሄ ዝም ብሎ ነው እስኪ እስኪ እናንተ ፍረዱ። ይሄ ዝም ብሎ ነው አይነን? እግዚአብሔር አይደለም እንዳያተረፈ ቱ ቱ ቱ ዶሮ የጫረው እህል መስለህ ምኑን ዝም ብሎ ነው ትላለህ? ለመሆኑ ምንድን ነው እንዲህ ጉድ ያደረገ? እስኪ ተይው፣ ጥፌ አንዴውን። እንግዲህ ምን ይደረግ። እንዴ አይተዋል? ፊቱም ገብሬ? አዎ አይቼዋለሁ። እንኳንም ግን የቴሌቪዥኑ ቃለ መጠይቅ ካበቃ በኋላ አሁን እንጂ ይሄን ፊት ይዛ ብትቀርብ ኖሮ እንጃ ብቻ፣ ላልጋውም ገበያ ራሱ አደጋ ነው የሚሆነው። ከምህረት ጋር እኖርበታለሁ ያልከው ቤት ቆንጥር ይበዛበታል? እኔ ልሙት፣ ታዲያ ምንድነው እንዴ የተጫወተብህ? ምህረት ደህና ናት ኃይሉ? እንዴ እሷ ምን እንዳንተ ተባጫለች? ደህንነቷን መሰለኝ የጠየቀው ሰላም ናት። ባህሩ ሰላም ናት። እንዴት ነው ያላችሁበት ቤት ድመታል አለ ምን ታዲያ ፊትህ እንደዚህ የታረሰ መሬት የመሰለው ምን ሆኖ ነው? ማማ ምን አለበት ብትታይ። ጥፍር ነው በቃ፣ እኮ የድማት አይደለም፣ የሰው ምህረት ናት የቧጨረች። በቃ እሱ ሌላ ወርቀ እንዴት ምህረት ናት የቧጨረችው? እስኪ ሙች በለይ። እናንተ ይሄን ጉድ ታውቃላችሁ? ጠዋት ቤተክርስቲያን ሄደሽ መጥቶ ነበር፣ ተገናኝተናል። ፊቱንም ማለት አይተናል። ገርሞን ገርሞ ወጥቶ ነው እስ ተባለ እጥፌ። እኔ ልሞት አንጀት ቢስማማው ነው እንግዲህ። ድሮም እኮ አንተ ሰው ስታይ ነው አንበሳ ምትሆነ እንጂማ ብቻችሁን እኮ እንኳን ልትመታት ቀና ብለህም አታት ይኸው አሳየችልኛ ትግደልህ፣ እንግዲህ ሲሮጥ የመጣና አህያ አጥብቀህ ጫነ፣ ዋለ ያገሬ ሰው። ሮጤ ሄደሃል እንግዲህ ትዳር ነው ካልክ እንዳረገች ሆነ መኖር። እንደውም የሚገርመኝ ግን አንተ ብትመታት ፊቷን፣ እሷ ብትመታ ፊትህን። ምቀኛ ብቻ ነው የሰው ፊት የሚመታ። የባልና ሚስት ድብድብ የኖረ ነው፣ ቢሆንም ሲደባደቡ ቦታ እየተመረጠ ዘሎ ፊት ላይ ዘሎ ጥርስ ማውለቅ ዘሎ አይን ማጥፋት። ብቻ እንኳንም ከፊት የገለላላችሁልን ፊቱ እንደሆነ አንተ ነው። ቡጭራውን ካልቆጠቆጣ እኛን ምናገባን? ወይ ጉድ! እንደው ወደ ተሰበሰብንበት ጉዳይ ማለፍ እንችላለን? እንዴት ስብሰባ ነው ብላችሁ ነው እንዴት የተጠራራችሁ የመጣችሁ? ስብሰባም ባይሆን አንድ አስቸኳይ ጉዳይ ገጠመንና ሁላችንም በተገኘንበት እንመካከር ብለን ነው ሁለት ሳይን ነገረኝ። ሽምግልና ነው ማማጥፋው። እንመጣለን ጠብቁ ብንሎት ቤት ዘግተኝ ጠፋል፣ ብለን ፈርተን ነው ተደዋውለን፣ ከቻለን ሰርፕራይዝ። ምን ይቀባጥራል? ይሄ የምን ሽምግልና ነው? እሱ ማን ጋር ነው ሽምግልናው? ሁላችንም አንቺ ጋር ነው። ይመጣሉ እና ኔ ነኝ በር ዘግታ ጠፋለች ተብዬ የተጠረጠርኩት? ማንን ፈርቼ ምን የምደብቀው ኖሮኝ ይሸሸጋለሁ? ለመሆኑ ማን ነው ተጣላችሁኝ ብሎ የላካችሁ? አባባ ገብሬ አህ ተጣላችሁ ብለን ሳይሆን እንዳትጣሉ ፈርተን። የሰይጣን ጆሮ ደፍን ይበል። ምን እንደ ምን ሆነ እንጣላለን? እኛ ደግሞ ብንጣላም አስታራቂ አይደለም። ሽማግሌለኛ ይመጣል እንዴ? ገብሬ ቆይ እስኪ እንዴት መስሎት። እማማ አሁን አንድ ጉዳይ እናማክሩት አለን እና እንዳይቆጡት። የሚያስቆጣ ነገር ካላየው ከመሬት ተነስቼ አልቆጣም እኔ እንዴህ ገብሬ ይህን ይሆን የሚያስቆጣ ምን አጠፋ? የለን ጥፋት አድ የሥራ ጉዳይ ነው። እኔና እንቺ ብዙ ጊዜ ተነጋግረን ልንግባባ ስላልቻል እንዲዳኙን ብዬን የጠረፈቸው ምን ይሆን እስቲ የመታፈሪያ ጉዳይነው በዚህ አጋጣሚ ጋሽ አልጋ በአልጋ ለመሸጥ ያደረጉትን ጥረት ሳላ መሰግናል ጋሽ ግብሪ አሁን ይዘውልን የመጡት እድል በጣም በጣም በጣም ትልቅ እድል ነው። አልጋ በአልጋን ውጪ ወስዶ የሚሸጥ ሰው አግኝተዋል ሲባል እዳሴ ምስት ምንም አልቀርም። እዲ ምን ነካችሁ አግኝተን ነው እንዴ? አይደለም። አምስት አልጋ አምስት ሚሊዮን አልጋ አሳምጡ ቢሉ የሀገር ውስጥ ሽያጩን እርግፍ አድርጎ ትቶ ለውጭ መቸብቸብ ነው እንጂ ሞኝ ናችሁ እንዴ? ዶላር እኮ ነው። ምን ሆነሽ ነው ከመታፈሪያ ጋር አንሰራ ምናምን እያልሽ በሰዎቹ ስራ ውስጥ የምትገቢው ግን ማማ ጥፏ አቶ መታፈሪያ ዘበኛው እንደነበሩ ሰምተናል። ምን ያው ጊዜው ተቀይሯል። የድሮ ዘበኛው አሁን የሥራው ወኪል ሆነው ቢሰሩ እርስዎ ምን ይጎድልቦታል? ከቻሉት፣ ማለት ምንም አይጎድልብኝም። ስለዚህ እነዚህ ለማሳየት ሰሩት አምስቱ አልጋዎች ለመታፈሪያ ይሰጡ። አረ የፈለጋችሁበት ያፈልጋችሁበት አድርሷቸው። በእውነት ብዬ ብዬ ብዬ ብዬ ሰሚ አጥቼ ሰልችቶይ ካሁን በኋላ እንደፈቀዳችሁ። እንዴት ይቻላል ደሞ ለዚህ ብላችሁ እንዲህ የነገር ጦር መዛችሁ ባትመጡ ጠሩ ነበር። ክፉ አታድርግ። አንድ ነገር ግን ወቁ መታፈሪያ፣ አልጋ ገዛለህ እያለ ቢመጣ ውርድ ከራስህ ብያለሁ። ደጀ ነበር። ኧረ እሱ አይመጣ እኛው እንደ ይደልታል እንደ ፍጥርጥራችሁ ብቻ። በኋላ እጥፎ ቃል ነገረችኝም እንዳት እኔ ቆሌ ስለጠላው የእናንተም ቆሌ ካልጠላው ሞታለሁ አለልምርች በኋላ ግን ጣጣችሁ ለኔም እንዳይተርፍ አፎ ማማ ተፈር ከተስማሙ እንግዲህ ምን ቀራ? የጉዞስ ጉዳይ ያው መታፈሪያ አልጋ ባልጋን ውጪ ወስዶ ለመሸጥ ገዢ እንዳገኘ ሰምታችኋል። ከዚህ ከእኛ በኩል ከገዢዎቹ ጋር ለመደራደር አንድ ሰው ተወክሎ አብሮ መሄድ አለበት። መታፈሪያ ጋሽ ገብሬ ካልሆኑ ይቅር እያለ ነው እንዴት? ሁል ጊዜ ላይ ይሆን ይችላል እስኪ ያያዝ ግን አንተ መኖር አለብህ ብሎኛል። እና ጋሽ ገብሬ ውጪ ሊሄዱ ነዋ። ይሄ የውጭ ግን የሚባል ነገር ግን በጣም ግርም ይለኛል። አጥብቆ ለተመኘው ሰው አይደርስ። ለስራ ጉዳይ ነው የሚሄደው። ጠቢቡ እኔ ተመላሽ ነኝ። እኔ ምለው ግን ቆይ ይህንን ስራ እንደጀምርና አካባቢ ስራ ስራችንን ስንከፋፈል የውጭ ገበያ ማምጣቱን ለኃይሉ ሰተነው ነበር። ይሄ እኮ የገብሬ ስራ አይደለም። የስራ ኃላፊነቱ የኃይሉ ቢሆንም ቀድሞ ገበያውን ያመጣው ግን አባባ ነው። በዛ ላይ መታፈሪያ ከድሮም ከአባባ ጋር የቆየ ትውውቅ ስላለው ነው መሰለኝ አብሬ ልሰራ የምችለውም የማምነውም እሱ ነው ብሏል። የሆነ ሆኖ ኃይሉ ነጮቹ ሀገር መመላለስ የለመደን መውጫ መግቢያውንም ያውቃል፣ ቋንቋቸውም ግር አይለው። እስቲ እንደው ይሄ ሰው በስተርድ ነው ሰው ሀገር ሄዶ ቢጠፋ እንደው ሬሳ ማራቅ የሆነ ምንም እኮ ችግር የለውም አልጋ በአልጋ ፕሮጀክትን ወክለን ከስድስታችን አንዳችን ብንሄድ ያው ነው ጋሽ ገብሬ ምን ይመስሉታል የሚያስቸግሩት ነገር ይኖራል እኔ ምን ይቸግረኛል እን በዛ ላይ በታፈሪያም አብሮኝ ያለ ብፃን ልጅ አይደለው ለማንኛውም ጋሽ ገብሬ በመሄዳቸው ላይ ተቃውሞ ከሌላችሁ ለጉዞ ስለሚያስፈልጉ ነገሮች እንናያለን ተቃውሞ የለንም አላለን ሁላችንም እንድናስብበት ጊዜ ይሰጥ እኔም ከራሴም ከገብሬም ጋር ለማከራበት ጊዜ የለማ። መቼ ነው የሚያሉት? የዛሬውን ቀን ትተን አስራ ስምንት ቀን ብቻ ነው። እንዴት እንዴ! ጥድፊያው ምንድን ነው? የምንሸጠው አልጋ እንጂ ወተት ነው? ይበላሻል ቢቆይ? ገዢ የተባሉት ሰዎች ቀደም ተደርጎ በዚሁ በተባለው ቀን ተቀጥረዋና፣ ቢቀጠሩ ሳዲያ ሀገራቸው አይደለም ያሉት፣ የት ይሄዳሉ? ለማንኛውም ግን በቂ ቀን ነው ለመሰለል ችግሩ አሁን የሚሄዱበት ሀገር በእኛ ሀገር ኤምባሲ የላት ስለዚህ መጀመሪያ ቻይና ሄደው ነው ከዛ ነው እንግዲህ ቻይና ነው ጉዞ አይደለም ከቻይና አጠገብ ያለች ሀገር ነው የት ነው ላኦስ ላኦስ ነው የሚሄደው የማን ዋና ከተማ ነው ኧረ ሀገር ነው እኔ ጂኦግራፊ ከረሳው ቆይቻ ይሁን ግን፣ እንደዚህ የሚባል ሀገር መኖር ሲሰማ ዛሬ የመጀመሪያው ነው። ላኦስ እዚሁ እኛ ፕላኔት መሬት ላይ ነው። ይሄ እውነቱን ለመናገር እኔም ለመጀመሪያ ጊዜ ሰማ። አላወቁት ነበረ? እኔ አላውቀውም ማለት ግን የለም ማለት አይደለም ብዬ፣ ስለ ላኦስ ከዚህ ከመምጣት የበፊት ኢንተርኔት ውስጥ ያነበኩት አንዳንድ ነገር አለ። አቤትም መብርሃን አታሰማኝላት። እስኪ ምን አለ ሰዎቹ የሚመላለሱበት ሀገር እንኳን ምን ይድብ ይላል። አሜሪካ ዱባይ ቢልህ፣ ቤሩት ልውሰድህ ቢልህ ምን አለበት? ይሄ ማን ነው ስሙ ያልከውን ሀገር? ምን ይኑርበት ማን ይኑርበት ማን ያውቃ? ለመሆኑ ማን ነው የሚኖርበት? ላውሶች ናቸው። እነ ማን ናቸው እነሱ? የላውስ ሀገር ህዝቦች ናቸው። እኔ አላውቃቸው። ኧረ፣ እነሱ የሚያውቁ ነው አይመስለኝም። እኮ አሁን ልንተዋወቃቸው እኮ ነው። ግን እነሱ እስከ ዛሬ እንዴት አልጋ ሳይኖራቸው ቀረ? አንቺ አልጋ ስለሌለሽ ነው አልጋውን የገዛሽ? እኔማ ለውጥ ይሁነኝ ብዬ ነው። ላኦሶቹም ከሀገራቸው ጥበት ጋር ተስማሚ አልጋ ስላገኙ እንጂ ቸግሯቸው አይደለም። ቢጠፋ ቢጠፋ ከቻይና ሮጥ ብሎ ያመጣሉ። በነገራችን ላይ ቻይና፣ ካምቦዲያ፣ ታይላንድ የላኦስ አዋሳኝ ጎረቤት አገሮች ናቸው። ስለዚህ የቻይኖቹ ጎረቤት ናት ብለን እንኳን እንጽናና። አንተ ለመሆኑ በቻይና ያናገሩህ እንደሆነ ምን ለውጥህ ነው? ላውሶች ላው የተባለ የራሳቸው ቋንቋ ናቸው። እንግዲህ ላይ ይከተል እንጂ ምን እላለህ? ዋናው ዶላሩ ነው ማቆት፣ እንዴ። በነገራችን ላይ የላውስ የመገበያ ገንዘብ ኪፕ ይባላል። እኔም እኔ የምልህ ኃይሉ፣ ይሄ ነገር ለምን አይቀርም? አንተ ገበያ እያፈላለኩ ነው እያልክ አይደለ? አንተ ወደሚታወቁት ሀገር ለመሸጥ በርታ። ለመሆኑ እስካሁን የተጨበቀ ነገር አተህ? ነው እየሞከርኩ ነው ሊገዙ ይችላሉ ካልኳቸው ካምፓኒዎች ጋር እየተጻጻፍኩ ነው። እስካሁን የተጨበጠ ነገር ባይኖርም ፍሬ እንደሚያፈራ ግን ተስፋ አለ። መጻጻፉ ፍሬ እስኪያፈራ እንግዲህ ያፈራውን እየበሉ መቆየት አማራጭ አሉ አይመስለኝም። ሌሎቻችሁ የምናውዝም ማለት እኔ ፍርሃት ፍርሃት እያለኝ፣ ጋሽ ገብሬ ግን እንደ አይፈሩ። ምንድን ነው ምፈራው? እንደው የማያውቁት ሀገር ብቻወትም ትንሽማ ይፈራሉ እንዴ? ምነካሁት? ሞት እንኳን የሚያስፈራው ስለማያውቁት አይደለም። የማውቁት ማ ሀገር ያስፈራል እሱ። ማ ሰው ወደ ማያውቁ ቦታ ሲሄድ መፍራቱ የት ይቀራል? የሆነ ጊዜ መታፈሪያ አለ። ምን ሆናሉ ብለህ እኔንም የሚያስፈራ ይን፣ ደግሞ ከመታፈሪያ ጋር ለብቻ ለመሄድ ማፈራል። በቃ በቃ በቃ፣ ደግደጉ እናስብ። ጉዳዩ ለአልጋ በአልጋ ታላቅ የመስራችን የምስራችሁን በጋራ ወጥተን እራት እየበላ ለምን አናቀብ? ይሄ የተቀደሰ ሐሳብ ነው። እንደውም እኮ አልጋ ባልጋ አንድም ቀን ስራተኞች ጌት ቱጌዘር ኖሮ ታያውቅ? ሂሳቡን በእኔ ጣሉት። ለምን ሂሳቡን በአልጋ ባልጋ ጣሉት። ምን ታስባላችሁ? እንነሳ በእናታችሁ እንሂድ። እኔ ተስማምቻለሁ። እኔ እንግዲህ ባለቤቴ የምትሄድ ከሆነ እሄዳለሁ። እሷ አይሆንም ካለች ግን ለማንተቻት እሄዳለሁ። ወግኛ

እስኪ፣ ወደዚህ ኃይሉ። ጋሽ ገብሬ ዘና ይበሉ እንጂ ግብዣው ኮለር ነው። ግድ የለ ቢያደርሰናል። አንድ ቁም ነገር እናውራ ብዬ ነው። መጠጥ ቤት ቁም ነገር? ጋሽ ገብሬ መቼም ራሳችንን አልሳትንም። እሺ፣ ምንድነው? ዝም ብዬ ሳያችሁ ደስታችሁ፣ ፍቅራችሁ፣ አንድነታችሁ ደስ አለኝ። ልክኖት ጋሽ ገብሬ ኢትዮጵያ ጠቅልዬ መመለሴን ሳስብ ከሚያጽናናኝ ነገር አንዱ በመሃላችን ያለው ቅንነትና መተባበር ነው። በጣም ደስተኛ ነኝ። አም ዳ ሃፒስት ማን ኢን ዘ ወርልድ። ኢንጆይ ጋሽ ገብሪ፣ ለደስታችን ቺርስ። ቆይ ቆይ ቆይ ቆይ ጽዋን ለማጋጨት እንደርሳለን። ምን ሆኗል ጋሽ ገብሪ? እውነት ያለችው በቦታ ፋፍ ላይ ባሉ ሰዎች አለበት ነው መንገደኛ ሰው መመለሻውን እርግጠኛ ስላልሆነ ወደ ሞት እየሄደ እንዳለ ሰው ነው፣ እና የሚሰማኝን እውነት ተናግሬው ልሂድ። እሺ፣ ይንገሩኝና የሚቀጥለውን ዘፈን ሁላችንም አብረን እንጨፍ አልጋ በአልጋን እንዲህ እንዳማረበት እንዲኖር ኃላፊነቱ ሁሉ በአንተ ላይ ነው እንግዲህ ያለው አውቃለሁ። ጋሽ ይኸውልህ፣ አንተ ከሌሎቹ ትሻላለህ፣ ሲቆጡ አብርደህ፣ ሲጣሉ አስታርቀህ ድምጻቸው ሳይሰማ እንዲሰሩ አሉ። እሺ ጋሽ ገብሬ ምንም ችግር የለም። ይው የአንተ ግቢውን ለቆ መሄድ በተወሰነ ደረጃም ቢሆን ስጋት ፈጥሮብኛል። አጠገባቸው ብትሆን ነበር ምወደው እመጣለሁ እኮ የት ሄዳለሁ? የሥራ ቦታ ያደር እዛው ነው የምውለው አልጠፋም ግድ የለም። እየውልህ እንኳን ሰው ዕቃና ዕቃ አብሮ ሲኖር መጋጨቱ አይቀርም። ልክ ነው ጋሽ ገብሬ እግርና እግርም እኮ ይጋጫል። ልክ ብለህን፣ በዘዴያቻችን ካላራመድከው አደጋለሁ። ለምን ብትል ደግሞ ሁላችንም አመላችን እንደ መልካችን የተለያየ ነው። አመል ደግሞ አብረህ ስትሰራ ከየተቀመጠበት ይወጣል። ምንም አልተሳሳትም ምንጋሽ ገብሬ። በዛ ላይ እኛ በሾች አብሮ መብላት እንጂ አብሮ መስራት አይሆንላችሁ እየተባል እንታማለን። አሜት ነው አሜት እንደሆነ ይቅር። አብረን መስራት እንደምንችልም በዚህ ባልጋ ባልጋ ፕሮጀክታችን ማሳየት አለብን። አሳይተናል፣ ገና ወደፊትም እናሳያለን። አንዳንድ ቅሬታዎች ቢኖሩም ቅሬታዎቹን ተነጋግሮ ለመፍታት መሞከር ነው። ለዚህ ደግሞ የአንተ ትዕግሥት በፕሮጀክታችን ውስጥ ትልቁ ሀብታችን ነው። እንነጋግራለን። አይዞት እንደውም ሁሉን ነገር አጥረተን እንድንቀጥል በቅርቡ ሁላችንም ስብሰባ እንቀመጣለን። ስብሰባ እንኳን እኔ አልመክርም። እስኪ መጀመሪያ ሁሉንም ለየብቻቸው ቁጭ አድርግና አዋራቸው። ከእያንዳንዳቸው ጋር ከተስማማ በኋላ ሁሉንም ባይሆን ማስማማቱ አይከብል እስከ ችግራቸው ከሰበሰብታቸው ግን እሳተ ገሞራን በውሃ ለማጥፋት መታገል ነው የሚሆንብን። መጀመሪያ እዚህም እዚያም ያለውን ትንንሽ እሳት በያለበት። አለ ገብቶኛል፣ አለ ጋሽ ገበሬ። አደራ አደራ ምናምን። ጋሽ ገበሬ ድቆትን ከፍ ያርጉልኝ። ሙዚቃውን ስለቸው አልተሰማኝም። አደራ በምድር አደራ በሰማይ አደራ አደራ አደራ አደራ ዲጄ አደራ የሚለውን ሙዚቃ ለጋሽ ገብሬ አደራ፣ አደራ፣ አደራ። ጋሽ ገብሬ ብዙ አይነት አደራ አለ። እናቴን አደራ፣ ልጄን አደራ አለብኝ አደራ። እርሶ ምን የሚለው አደራ ነው የሚፈልጉት? ሚስቴን አደራ የሚል ዝም ብለህ አደራ በለው። አደራ፣ አደራ፣ አደራ፣ አደራ፣ አደራ የለም እያለ ነው። እሺ ምን አለ አራዳ

ነው ሞቅ ያለኝ ሰማሻለሁ አውሬ ምን ልታዘዝ የኔ መቤት የሚበላ ይሻላል የሚጠጣ ከውስጥ ይሁን ከውጭ ከማን ጋር ነበርክ ከጥፎ ወርቅ ገብሬ ባህሩ ብሌንፍ ለምን ልንጠጣ የጋሽ ገብሬን ወደ ውጭ አገር ጉዞ ምክንያት በማድረግ የወጪ ተገባበዝን ትንሽ ነው የጠጣሁት፣ አንድ ካሳ ቢራ ነው የጠጣሁት። ብቻዬን አይደለም፣ ከማማ ጥፎርቅ ጋር ተካፍዬ ነው። አትደንግጪ። ጋሽ ገብሬ ውጪ ሊሄዱ ነው። አዎ ሊሄዱ ነው። አልጋችንን ኤሲያ ወስዶ ሊያከፋፍሉ፣ ከሁለት ሳምንት በኋላ ይሄዳሉ። ምን ምን ነው? አንተስ? እኔ አለሁ። አይዞሽ፣ የትም አልሄድም። ስራ አስኪያጁ አንተ አይደለህም የውጭ ገበያውንስ የምታፈላልገው የምትሰራው አንተ አይደለህም? አዎ ነኝ። እና እና አንተ መሄድ ያለብህ አይመስልም? እማማ ጥፍወርቅም አንተ ሂድ ብለው ነበር አልፈለግኩም። ደግሞ ይሄ ያለቀ የደቀቀ ጉዳይ ነው። በዛ ላይ ጋሽ ገብረ የሚሄዱት ላዎስ የሚባል አገር። አረ ለምን ሲኦል አይሁን። አንተ ነው መሄድ ያለብህ፣ አንተ ነው መሄድ ያለብህ። ምን አደርጋለሁ ሄጄ? እነሱ ምን ያደርጋሉ ሄደው አልጋውን ይሸጣሉ። አንተስ አትሸጥም? አልችልበትም። ለምን? የራስ ስራ የራስ ፈጠራ አይደለም ነው፣ ግን አየሽ፣ ልዩነታችን ይሄ ነው። አንዳንዶቻችን ነው ለመፍጠር የተፈጠር ነው፣ ሌሎቻችን ለመስራት፣ ሌላችን ለመሸጥ፣ አንዳንዶቻችን ደግሞ ለመብላት። አፈጣጠራችንም ችሎታችንም ለየቅል ነው። ሁሉንም መሆን አልችልም። እኔ የዚህ ፕሮጀክት ሀሳብ አመንጪና ባለቤት ነኝ ይህንን ማንም አይነካብኝም እኔም የሰው ችሎታና መብት አልነካም እንደዚህ አስምሬ ነው የምንቀሳቀሰው ገባሽ በተረፈ መስመሩን ካላለፉ አብረን እኖራለን መስመሩን ሲያልፉ ብቻ ነው እንግዲህ መስመሩን ያለፈለት ምን ትሆናለህ መስመሩን ያለፉለት እነግርሻለሁ እሱን ምን አስነክተውሃል ግን ይሄን ያህል? የፕሮጀክቱን ሐሳብ ወሰዱ፣ ስራውን ወሰዱ፣ ብሩን ወሰዱ። የውጭ ድር ሲመጣም ይሄው ይወስዳሉ እንዴ! ምን ቀረህ? አሁንማ ነፍስን መውሰድ እኮ ነው የቀራቸው። አታስቢ፣ ነፍሴን ለአንቺ ይሰጥችሻለሁ፣ ማንም አያገኛት። ነፍስ ምን ያደርግልኛለኔ? ነፍስን ራስ ተጠቀምበት። ነፍስ ያለው ሰው ብትሆን ነው ለእኔም የምትጠቅምን። ነፍስማ ቢኖረ ይኖሮ ሁላችሁም እየተነሳችሁ ከፍ ዝቅ አድርጋችሁ ስሰድቡኝ እርግፍ አድርጋችሁ በጠፋው ነበር። የኔ ነፍስ የጠፋችው ከአንቺ ነፍስ ጋር የተዋወቀችለት ሳገባሽ፣ ነፍሴ ነፍስሽ ውስጥ ጠፍታለች። ያው ከዛን ዕለት ጀምሮ ፈልጋታለሁ ፈልጋታለሁ፣ ዞሮብኛል። ይሄ የምታየው ሰውነት ባዶ ዝም ብሎ ነው አለው የሚለው ባዶ በትላንትናዋ ምሽት ያልሽኝን አደርጋለሁ እታዘዛለሁ ብለህ እግሬ ላይ ተደፍተህ ይቅርታ ጠየቅ፣ ያልኩህን ልታደርግ ቃል እየገባ ምዕረት ስትለምነኝ አመሸ። ዛሬ ተመለሰ ያው ነው። ውይ ምነው? ምን አጠፋው ታዲያ? የቤታችንን ዕቃ ይዘህ እንድትመጣ ላልኩ። ላመጣ ነበር የሄድኩት ግን ስደርስ ጋሽ ገብሬ ስለ ላወሱ ጉዟቸው ነገሩኝ። ላስ ማናት የሚለውን ላጠራ ኢንተርኔት ቤቱ አልኩ። ስመለስ ደግሞ ስብሰባ ነበርን። ስብሰባውን እንደጨረስን ተያይዘን ለመዝናናት ወጣ። ከዛ ቀጥ ብዬ ወደ ቤቴን የመጣሁት የትም ማለትኩ። ለመሆኑ አልጋ በአልጋ ፕሮጀክት ውስጥ እኔ እንደምገባ ነግራቸዋል። ስታረጌዋሉ የአልጋ በአልጋ ፕሮጀክት ብር ኦዲት እንዲደረግ ነግሬ ነበር። እሱንስ ምን አደረግክ? ለመነጋገር አልተመቼ። ጥሩሽ፣ ነገን የራሴ ሄድላቸው። የለም ኧረ፣ ምን በወጣሽ! የፈለግሽውን እዘዥ፣ እኔ ላክልሻል። አንተ የቁራ መላክተኛ ነህ። ነኝ የማትረባ ነኝ። የፈለግሽውን እዘዥ። ግባና ተኛ። እሺ፣ የሬመ ቤት። አንቺስ ምን ምን የመተኛት ሀሳብ የለሽም? አያገባህም። እንደ ትላንቱ እቅፍ አድርጌ ወደ መኝታ ቤት እንድወስድሽ ትፈልጋለሽ? እንደ ትላንቱ በጥፍሬ ቦጫጭሬ እንድለቅ ትፈልጋለህ? ተወን የመቤት የጭንቅላትና የፊት መሸፈኛ እስካመጣ እንደሱ አይነቱን ጨዋታ አልጫወትም። ደህና ደረግልኝ። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።